ለመላው ለሀገራችን ህዝቦች እንዲሁም ለተከበርከው ለመላው የጌደኦ ህዝብ በአጠቃላይ እንኳን ለ2017 ዓመተ ምሕረት የትንሣኤ በዓል በሰላም አደረሳችሁ አደረሰን። መላው የክርስትና እምነት ተከታዮች የዚህ የትንሣኤ በዓል በሁላችንም ዘንድ እጅግ በጣም ልዩ የሆነ ቦታ የሚሰጠው በመሆኑ ለባለፉት ዘለግ ላለ ቀናት በጾምና በጸሎት ወደ ፈጣሪ ጸሎታችሁን በማድረስም ላሳለፋችሁ፣ እንዲሁም በአጠቃላይ ይህንን የትንሳኤ በዓል በልዩ ሁኔታ ለምትጠብቁ ሁሉ በዓሉ የሰላም፣ የደስታ፣ የፍቅር አብሮ የምንተሳሰርበት አብረን የምንገማመድበትና ሁላችንም እርስ በርስ ተዋደን የምናሳልፍበት በዓል እንዲሆን መልእክትን ለማስተላለፍ ነው። የትንሳኤ በዓል ትንሳኤ ማለት በራሱ ለማንኛውም ነገር ከአቅማችን በላይ ለሆነ ነገር ትንሳኤ የሚሆንበት እንዲሁም ደግሞ በልዩ ሁኔታ ለእኛ ለክርስቲያኖች ደግሞ ጌታችን ኢየሱስ ክርስቶስ ትልቅ ዋጋ የከፈለበት ፍቅሩንም የገለጸበት በመሆኑ እኛም ለወንድሞቻችን አብረን ለምንኖር ለሁላችንም ፍቅርን በጋራ በመገላለጽ የተኮራረፍንም በአንድም በሌላ መንገድ ቅመት ያያዝን ያንን በመተው በጋራ በይቅርታ እንድናሳልፍም ጭምር ምሳሌ የሚሆን በዓል በመሆኑ በዚህ ላይ ሁላችሁም ከዚህ ለሰን እንድትወስዱና በጋራ በዓሉን እንድናከብር መልእክተን ለማስተላለፍ ነው። ከሁሉም በላይ በገጠር የሚኖረው አርሶ አደራችን በልዩ ሁኔታ ይህ የበልግ አዝመራ ወቅት በመሆኑ አሁን ያለውን እርጥበት አሁን ያለውን ዝናብ በመጠቀም ከጫፍ እስከ ጫፍ ያለው መላው አርሶ አደራችን በአጭር ጊዜ ውስጥ የሚደርሱ ሰብሎችን በመጠቀም ራሳችንን በምግብ መቻል ስለሚያስፈልገን በዚህ ላይ አጠናክራችሁን እንድትሰሩም መልእክተን ለማስተላለፍ ነው። ለዚህ የሚሆን በቂ የቴክኖሎጂ አጠቃቀም ስርዓታችን እጅግ በጣም በዘመነ መንገድ መጠቀም ይኖርብናል። ለዚህ የሚያስፈልጉ ግብዓቶች ከግብርና በኩል የቀረቡ ስለሆነ አርሶ አደራችን ይህንን በማወቅ ለቀጣይ ሶስት አራት ወራት የሚደርሱ ሰብሎች ላይ ትኩረት በመስጠት በተሻለ መጠን በቂ ምርት በማምረት ራሳችንን በምግብ እንድንችል አቅማችሁ ሁሉ በፈቀደ ሁላችሁም በመተባበር ወደ ማሳችሁ በመመለስ ሁላችንም ይህንን የአዝመራ ወቅት እንድናሳልፍ መልእክትን ለማስተላለፍ ነው። በዓሉ ለሁላችንም የሰላም፣ የፍቅር፣ የመቻቻል፣ የመከባበር አንዱ አንዱን እጅግ በጣም በተሻለ እና በልዩ ሁኔታ በፍቅር በማየት በጋራ የምናሳልፍበት፣ አቅመ ደካሞችን ደግሞ ጠጋ ብለን የምንደግፍበት እንዲሆንም መልእክት ለማስተላለፍ ነው። ሁላችንም በዚህ ውስጥ ማሳለፍ ከቻል ይሄ 2017 የትንሣኤ በዓል እውነትም በሕይወታችንም ትንሣኤ የሚሆንበት እንዲሆን እመኛለሁ።